ዋህብያ ማለት ምን ማለት እንደሆነ አሳየን። ከፍተህ ትልቁ ላይ ነው። እሺ፣ አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተህ ማሳየት እስኪ ተባል። አሳይሽ የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ አብድ ርሃብ ተሻለ ነው ካልክ እሱን አውጥተህ አሳየን ነው። እሺ፣ እሺ፣ አንተ ሶፍያቶችን ልጠራበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዘራኪ የሆኑ ሰዎች ልጠላ አይቻልም ብ ምክንያት ነው። ትመለስልኛለ ማስረጃ ምንሰጣለሁ ይሄ እኮ ማስረጃ የለውም። ማስረጃ ረሰስረ እያየን አለን እንዲ በሳላማስረጃ ብለ ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰባቸው? ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ አላህ በቁርአን ላይ ሲናገር ቁልሀቱ ቡርሃናኩም ኢንኩንቱም ሳዲቂን ይላል እውነተኞች እንደሆናችሁ ማስረጃ አምቱ በላቸው ሙሐመድ ይላል ይህ ትውልድ የነብ ስ ላ ስለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም ውሃብያ ማለት እንዲህ ማለት ነው ሲሉ ጊዜ የት ያለ ማስረጃ እስኪ ማን ነው ሙሐመድ ብን አብዱልውሃብ ብለህ ለምን አልጠይቃቸው እሺ አንዱን አርፍ ለምንድን ነው ሀያ ታዊል እያለው እናንተ አለታዊል ምትሉት ምትሉት

ሙጃሄድ ነው አውቀዋለሁ። ግን የእናንተ ሙጃሄድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተን ሙጃሄድ አውቀዋለሁ? የኛ ሙጃሄድ ማነው? አንተ የምታውቀው ሙጃሄድ ማነው? እስኪ ንገረኝ። ሙጃሄድ ነው እያልክ ስታወጣ ነው ብዬ። ሙጃሄድ እኮ የማያወጣው ነገር እኮ የለም። ምን ይሄ ብቻ ይገርመሃል።

አለ ወርተፋይ ታላይ ነው ለማለት ነው። ምን ለማለት ነው ታዲያ? አይዋ ስለዚህ እሱን ሙጃሄድን ትቀበለዋለህ? የአብድላህ እብኑ አባስን ተማሪ ከአርሽ በላይ ነው ብሎ ቃል በላፍ ቃል በቃል ይናከራ። ምን ታዲያ እሱ ሰለፍዬ ነው ሰለፍዬ ሰለፊይ ባሉት ነው እኮኛ። ምን የምንመራው አራት ሰለፍዮች ባላሉት እኮ አያመከተልም ይብዳ አለ። ስለዚህ እሱን ትቀበለዋለህ? ከዚህ ወጣ ማን አላ አላ አላ ነኝ ሙጃሄድን አትቀበለውም? የእብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበለው አራቱ ከሊፋዎች ብንትን ብለ ወጣሆነ ችግር የለምቀበላሉ ተዛ የተቀረ ቢዳ ነው ገብተዋል አደለም አብዱላ ብን አባስ ስለዚህ የተናገረው ቢዳ ነው ማለት ነው የምትረደው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢዳ ነው ብዬ ነው ማምነው እኔ ከነማን ከአራቱ ከሊፋዎች ውጭ? አዎ አብዱላ ብን አባስ እነሱ የመሰከሩ ለሰሐባ እኮ ነው ነው ይሄን ተርጉም የተማሩት እነዚህ ሰሐቦች፣ ነብዩ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብኑ ዐባስ ሲናገሩ ምናሉ መሰለህ? አላሁማ ሊሙት አምላክ፣ ያ አላህ ሆይ የቁርአንን ፍች ለዚህ ሰሐባ አሳውቅልኝ ብለው ለምነውለታል። የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ተቀባይ እንደሆነ ታውቃለህ። ነብዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉለት አካል ዐብዱላህ ብኑ ዐባስ ያስተማራቸው ተማሪዎች ምናሉ

እኔ ወንድሜ ማለት ያው አንተም እንግዲህ አይተኸዋል። ከታራቶቹ ከሊፋ የተቀረ ቢዳ ነው። ቢዳ እንዴት ብዬ እቀበላለሁ? ስታስበዋል? እሺ፣ ስለዚህ ቡካሪ ተሳስተዋል ማለት ነው? አዎ፣ ተዛ ተሳስተዋል የምለው በነፍሴ ማለት ነው። ምን ብለው ነው ያመኑት እነሱ? በቃ ሌላ ሰው ቢዳ ታቢ ምናምን ይሄን ብሎ ታላለህ። ያው እነሱ ታላሉ ያው በእነሱ አላመኑም። ያው የእነሱ ስላላመኑ ተከተል፣ ከእነሱ ውጭ ያለው ቢድዓ ነው ብሎ የነገረህ ኬት? እሺ እነ መርኮን በልሻ ምናምን የሚናገሩ ቢዳ ነው። እነሱ የሚከተሉት የማን ነው? የሰሃቦችን አይደለም። አንተ የምትላቸው ሰዎች አደለም። እሺ አይደለም። እኔማ የሰሃቦችን እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ እነ መርኮን በልሻ የማን ነው የሚከተሉት? የማን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት። አዎ አየህ፣ ከሰሃቦች ከታቢዒዮች ትርጉም ውጭ የሆነ ትርጉም ነው እየተከተሉ ያሉት እነሱ። በማስረጃ ያሳይ፣ ከቡካሪ አውጥቼ ላሳይ

ረሻው ላለ የሰሓቦችን እና የታብዒዎችን ግንዛቤ እንደተከተሉ፣ ነብስ ስ ላ ሰለም አደራ ብለው ነው የሄዱት። ሐዲት ላይ ምን አሉ? ኸይሩ ናስ ቀርኒ ሱመ ለዚነ የሉነሁም፣ ሱመ ለዚነ የሉነሁም አሉ። ከሰው ሁሉ መልካም ሰው ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው። ሰሓቦች አሉ። ከዛ የሚቀጥሏቸው፣ ከዛ የሚቀጥሏቸው፣ በሶስቱ ክፍለ ዘመናት ላይ ያሉትን ታቸዋል። በሶስት መቶ ዘመን ላይ ያሉትን አደራ፣ እነዚህን ግንዛቤ ተከተሉ እያሉ ሂደዋል። ነብስ ላ ሰለም እነዛ እንዴት ነው የተገነዘቡ ከተባለ፣ እርሱ አምላክ አላ ሱብሐነሁ ወተዓላ ከአርሽ በላይ ነኝ እንዳሉ ከአርሽ በላይ ነው ብላ አምናለን። እንዲህ ዝም ብለው በባዶ አይንዷችሁ። በማስረጃ የያዙ ነገራቶች አላህ በቁርአን ላይ